የአዲስ አበባ ከተማ ከመቆርቆሩ በፊት ክርስትና ባልተስፋፋበት ቦታ ላይ ተተክሎ አካባቢውን ስለባረከው ቀድሞ እንዶዴ ጊዮርጊስ ተብሎ ስለሚጠራው ስለ ጥንታዊው ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ ቤተክርስቲያን ምን ያህል ታውቃላችሁ? ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ በአዲስ አበባ ሀገረ ስብከት አቃቂ ቃሊቲ አካባቢ የሚገኝ ደብር ሲሆን ጽላቱ በንጉሥ ሳህለ ሥላሴ ዘመ ዘመነ መንግስት ከኢቲሳ ደብረ ጽላልሽ አቡነ ተክለ ሃይማኖት ገዳ በ1828 ዓመተ ምህረት የመጣ ነው። በጊዜው የክርስትና እምነት በአካባቢው ላይ ያልተስፋፋበት በመሆኑ በይለፍ እየተመላለሰ በዚሁ በአቃቂ በሰቃ ወረዳ መልካሰኔ በተባለ ቦታ ላይ በየወሩ እየተቀደሰበት ሲኖር ለአስራ ሁለት ዓመታት ቆይቷል። በኋላ እንደገና እንዶዴ ከተባለው ማለትም አሁን ካለበት ተራራማ አካባቢ በስተደቡብ አምስት ኪሎ ሜትር ላይ በሚገኘው ኮረብታ ቦታ ላይ ተተከለ። የአዲስ አበባ ከተማ ከመቆርቆሩ በፊት ዳግማዊ አጼ ምኒልክ እንጦጦ ተራራ ላይ ሆነው በማቅረቢያ መነጽር ሲመለከቱ በእንዶዴ ኮረብታ ላይ ይህንኑ ቤተ ክርስቲያን አይተው ይህ ቤት ምንድን ነው ብለው ቢጠይቁ የእንዶዴ ጊዮርጊስ ቤተ ክርስቲያን መሆኑን ነገሯቸው። አፄ ምኒልክም በኢአማንያን መካከል የተገኘ ቤተ ክርስቲያን መሆኑን በመረዳት አካባቢውን እንዲባርክ በዚያው ወቅት ለቤተ ክርስቲያኑ መተዳደሪያ አራት ጋሻ የቅስና፣ ስድስት ጋሻ የዲቁና፣ አንድ ጋሻ የመሪ ጌትነት፣ አንድ ጋሻ የግብዝና፣ አንድ ጋሻ የሰዓታት፣ አንድ ጋሻ የደውል መሬት መድበውለት አገልግሎቱ ሲፈጸም ቆይቷል። የቅዱስ ጊዮርጊስ ቤተክርስቲያን በዚያው በእንዶዴ ኮረብታ ላይ ለ43 አመታት ከቆየ በኋላ አመቺ የሆነ መካነ መቃብር ባለመኖሩ የተነሳ በአለም ገና ወረዳ ናሪ መጠሊ በተባለ ቦታ ተዘዋውሮ ሊተከል ተሞከረ። ነገር ግን በዚሁ ቦታ የነበሩት ባላባት አቶ ጎበና ቡታ ከዚህ አካባቢ አይራቅ፣ እኔ ከርስቴ ግማሽ ጋሻ መሬት ትሰጠዋለሁ በማለታቸው በ1883 ዓ ም ከእንዶዴ ተነስቶ አሁን ባለበት አካባቢ በግምት በአ00 ሜትር ርቀስ ላይ በሚገኘው ንብርብር ዋሻ ውስጥ ተተክሎ አገልግሎቱን በመቀጠል ለ8 አመታት ቆይቷል። ከጊዜ በኋላ በ1891 ዓመተ ምህረት አሁን ቤቴሌሙ በተሰራበት ቦታ መቃኞ ተሰርቶለት ከዋሻ ወጥቶ ለ16 ዓመታት ቆየ። በ1967 ዓ. ምህረት የአጥቢያው ምዕመናን ተሰባስበው ቤተክርስቲያኑን በድንጋይና በጭቃ እንዲሰራ ተስማምቶ ሳለ አቶ ስለሺ ወልዴ የተባሉ መእመን ኃላፊነቱን ወስደው ሰርቶ ለማስደበር ተስማምተው ገና በጅምር ላይ ሳለ በማረፋቸው ለጊዜው ሥራው ተቋረጠ። ክቡር ራስ ደስታ ዳምጠው የተጀመረውን ግንብ ለማስፈጸም የአዲስ አበባ ገነተ ጽጌ ቅዱስ ኡራኤል ቤተ ክርስቲያን በአዲስ ህንፃ ሲሰራ የቀድሞውን ህንፃ ቤተ ክርስቲያን ጠርበ ድንጋይ በሰው ሸክም ተግዞ እንዲሰራ አድርጓል። ጣሪያውን በሳር ካስከደኑም በኋላ ለወደፊቱ በተሻለ ህንፃ ሰርተው ደብር ለማስደረግ ቃል ገብተው ሳለ ጠላት አገራችንን ሲወር በኡጋዴን በኩል ዘምቶ በማረፋቸው የነበረው እቅድ ተቋርጦ ሊቀር ችሏል። ከዛም በኋላ በ1929 ዓ ም ቀደም ሲል የነበረው የሳር ክዳን ተነስቶ በቆርቆሮ ተተክቷል። ከ29 ዓመታት ቆይታ በኋላ በ1958 ዓመተ ምህረት ደረጃውና ግንቡ በዝናብ ወጨፎ እየታጠበ ወደ መፍረሱ ስለተቃረበ በሲሚንቶ ተገርፎ ተጠገነ። በኋላም በ1960 ዓ ም በምዕመኑ ትብብር የውስጡ ግድግዳ በሊሾ ተሰርቶ የወለሉን ጉዝጓዝ በባዞላ ድንጋይ ተለውጦለት ኮርኒስም ተሰርቶለታል። ከዚህም በኋላ አሁን ያለው ህንፃ ቤተ ክርስቲያን በምዕመናን አስተዋጽኦ በ1986 ዓ.ም ምረት ተጠናቋል። ቤተ ክርስቲያኑ በተተከለበት ሰዓት የነበሩት አገልጋዮች ብዛትም 35 ነበሩ። እስኪ ስለ ደብረ ፀሐይ ሳሎ ቅዱስ ጊዮርጊስ የምታውቁትን ኮመንት አድርጉልኝ።